ሰላም እንደምን አላችሁ! ውድ የፍቅር ጊዜ ሚዲያ ተከታታዮች ሳምንታዊው ዜና ታዖሎጎስ እንደሚከተለው አዘጋጅተናል። አብራችሁን ቆዩ። በአዲስ መልክ ለሚገነባው የዳግማዊ አጼ ምኒልክ መታሰቢያ የመምህራንና የቀሳውስት ማሰልጠኛ አዳሪ መንፈሳዊ አብነት ትምህርት ቤት በዓታ ለማርያም ገዳም ግንባታ ለባዕታ በሚል መሪ ቃል ከኅዳር 27 እስከ ታኅሳስ 3 ቀን 2018 ዓ ም ድረስ ልዩ ቅስቀሳ ይደረጋል ተባለ። ግንባታው የሚገነባው ለስምንቱም ጉባኤ ቤቶች ለሊቃውንት ማስተማሪያና መኖሪያ ለደቀ መዛሙርት መማሪያና መኖሪያ ለአረጋውያን መጦሪያ ሲሆን ላለፉት ለ93 ዓመታት ትውልድን ከደቀ መዛሙርትነት እስከ ሊቅነት እንዲሁም የሀገር መሪዎችን ሲያፈራ የኖረ የባዕታ ትምህርት ቤትን በምንችለው ሁሉ ተባብረን እንገንባ ሲል የተቋቋመው ኮሚቴ ጥሪ አቅርቧል አራት አይና ቆሞስ አባይ ባቤ በላይ የትርጓሜ መጽሐፍት፣ የአቡሻህር የፈትሐ ነገስትና የቅኔ መምህር በሰሜን ጎጃም ሀገረ ስብከት የክብረ ደናግል ናዳ ቅድስት ማርያም ገዳማ በሜኔት የሆኑት አራት አይናውን መምህር ከዚህ ዓለም ድካም ማረፋቸው እና የቀብር ስነስርዓታቸው መፈጸሙ ተገልጿል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ጎንደር ሀገረ ስብከት የዋልድባ ብረንታንት መድኃኔዓለም ገዳም ዘአቡነ ሚናስ ማህበር አብይ የልማት ኮሚቴ መቋቋሙን አስመልክቶ በአዲስ አበባ ቦሌ በሚገኘው ማግኖሊያ ሆቴል ከገዳሙ ከወጡ አባቶችና ከልማት ኮሚቴው ጋር በጋራ በመሆን ረፋድ ላይ ጥሪ ለተደረገላቸው የሚዲያ አካላት ጋዜጣዊ መግለጫ ተሰጥቷል። በመግለጫውም ከገዳሙ ከመጡ አባቶች መነኮሳት ስለ ገዳሙ አመሰራረትና ሰፊ ታሪክ ማብራሪያ የተሰጠና ሁናዊ ያለውን ነባራዊ ሁኔታ ማብራሪያ ተሰጥቷል። ገዳሙ በኢትዮጵያ ካሉ ገዳማት በምስረታ ቀዳሚውና ሰፊ መሆኑ ተጠቅሷል። የገዳሙ መስራች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መሆኑን በመጀመሪያ በስደት ወራቱ በኋላም በ485 ዓ ም መጋቢት 27 እንደተመሰረተ በአበው መነኮሳት ተገልጿል። በብጹሕ አቡነ ሳውሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ መምሪያ ሰጪነት ሲከናወን የነበረው የመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ ማጽዳት ለብዙ አመታት ተከማችቶ የነበሩ የቤተ ክርስቲያን መጽሕፍትን ለአገልግሎት ምቹ የማድረግ ስራ ተጠናቀቀ። ኅዳር 20 ቀን 2018 ዓ ም ተጀምሮ በተከታታይ ለስድስት ቀናት በትጋትና በሙሉ አብሮ ሰውነት ሲከናወን የቆየው የጠቅላይ ቤተ ክህነት ግቢ በማጽዳት ለልማት ምቹ ማድረግና ለብዙ ዓመታት ተከማችቶ የነበሩ የቤተክርስቲያን መጽሐፍትን ለአገልግሎት ምቹ የማድረግ ስራ ሲከናወን መቆየቱ የሚታወቅ ሲሆን፣ ህዳር 25 ቀን 2018 ዓ.ም ተምረት ብፁዕ አቡነ ሳውሮስ የመንበረ ፓትርያርክ ጠቅላይ ቤተ ክህነት ዋና ስራ አስኪያጅ የደቡብ ምዕራብ ሸዋና የሸገር አህጉረ ስብከት ሊቀጳጳስ እና በብፁዕ አቡነ መርቆሪዎስ የስብከተ ወንጌል ሐዋርያዊ ተልእኮ መምሪያ ኃላፊ ሊቀጳጳስ አባታዊ መልእክት በማ ለማስተላለፍ ተጠናቋል። አድህኑ የተቀናጀው የገጠር ልማት ማህበር ከሰሜን ሸዋ ሀገረ ስብከት ጋር በመተባበር የአብነት ትምህርትና ሳይንስ እየተማሩ ለሚገኙ ስልሳ ተማሪዎች ብፁዕ አቡነ ቀለሜንጦስ የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ በተገኙበት ድጋፍ አደረገ። ማህበሩ ስልሳ የአብነትና የሳይንስ ትምህርት የሚማሩ ተማሪዎቹን በሰሜን ሸዋ ገረ ስብከት እና በአብነት መምህራን አማካኝነት ተመልምለው ለአራት ዓመታት የተረዱ ሲሆን ተማሪዎቹ የተመለመሉት ከሁለተኛ እስከ ዩኒቨርሲቲ ተማሪዎች የተካተቱበት ሲሆን አሁን አንድ ተማሪ ከኮሌጁ አራት ተማሪዎች ከዩኒቨርሲቲው እንደተመረቁ ተገልጿል። ድጋፉ የሚደረገው በኒውዮርክ መድኃኔዓለም ቤተ ክርስቲያን ቅድሚያ ለወገን በሚል ማህበር ተደራጅቶ ለሚገኙ በጎ አድራጊዎች ሲሆን በየዓመቱ ለተማሪዎች የትምህርት ቁሳቁስ፣ የንጽህና መጠበቂያ፣ የቤት ኪራይና አጋዥ መጽሐፍትንና አልባሳትን የሚደግፉ ሲሆን ከሸዋሮቢት ከተማም የሚደግፏቸው ተማሪዎች እንዳሉ ተገልጿል። አቡነ ቀለሜንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀጳጳስ በሲያደብርና ዋ የወረዳ ስር የምትገኘውን ታሪካዊ ታኔ ሲያ ደብር መንበረ መንግስት ልደታ ቤተ ክርስቲያን ሰበካ ጉባኤ እየተከናወኑ የልማት ስራዎችን ጎብኝተዋል። ብፁዕነታቸው በገዳማ ስር የምትገኘውን የአጸደ ሕጻናት ትምህርት ቤት፣ የገድል ማንበቢያ የገድል ቤት፣ የአብነት ደቀ መዛሙርት ትምህርት ቤት ጉብኝት አድርገዋል። ለአጸደ ሕጻናት ተማሪዎችም አባታዊ ቡራኪያቸውን ሰጥተዋል። ለሳምንቱ ያዘጋጀናቸው ዜናዎች ይህን ይመስሉ ነበር። ቸር ሰንብቱ።